አብርሃም የሄርሜላን የፍቅር ጥያቄ ሳይቀበል ቀረ። በዚህ ዙሪያ ምን ተባለ፣ ምን ተከሰተ? የሚሉትን ነገሮች የማደርሳችሁ ይሆናል። የሩታና የአብርሃም የፍቺ ፕሮሰስ ወይም የፍርድ ቤት ኬዝ ዳግም ተነስቷል፣ ዳግም ተቀስቅሷል። በዚህ ዙሪያም የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁ ሆኖ እንግዲህ ድራማው የቀጠለ ይመስላል። በትናንትናው ዕለት ሄርሜላ አብርሽን የፍቅር ጥያቄ ለመጠየቅ በአቤል አስተባባሪነት እንግዲህ ብዙ ዝግጅቶች መዘጋጀታቸውን አይታችኋል። እንግዲህ የአብርሃምንም ሰርፕራይዝ ማድረጋቸው የሚታወቅ ነው። በትናንትናው ዕለት አብርሃምን ብቻ አይደለም ሄርሜላንም የፍቅር ጥያቄሽን አቅርቢለት በማለት ነው። እንግዲህ ዲኮር አዘጋጅተው የተለያዩ ዝግጅቶችን አዘጋጅተው ሁለቱ የሚገናኙበትን መንገድ አመቻችተው ነበር የጠበቋቸው አቤልና እነ ብሩክ ማለት ነው። እንግዲህ በጣም የታዘባችሁት ቪዲዮ ነው ብዬ አስባለሁ። ምክንያቱም ከዚህ በፊት ለሩታ ሲደግፉ የነበሩ ልጆች አሁን ላይ የሄርሜላ የፍቅር ጥያቄን ደግፈው እንግዲህ አብርሃም ዝግጅት ላይ ተገኝተው ሲያማሙቁና ሲያጨበጭቡ አይታቸዋል። በጣም በጣም አስገራሚ እና የእነሱንም ማንነት ገልጦ ያወጣ ዝግጅት ነው ማለት እንችላለን። ምክንያቱም ማንም ሰው የማይገምታቸው ሰዎች ናቸው እንግዲህ እዚያ ዝግጅት ላይ የሄርሜላን የፍቅር ጥያቄ ደግፈው ትክክል አይደለሽም፣ እሱ ባለ ትዳር ነው ወይም ከሩታ ጋር ነው መመለስ ያለበት ሲሉ የነበሩ ሰዎች ናቸው እንግዲህ ትናንትና ደግሞ በተቃራኒው ሄርሜላን ደግፈው እንግዲህ ዝግጅቱ ላይ የተገኙት ማለት ነው። በጣም የሚያስተዛዝብ ፕሮግራም ነው ማለት ይቻላል ቻላል በተለይ ደግሞ ማንነታቸውን ገልጦ ያወጣ ፕሮግራም ነው ማለት ነው። እንግዲህ ሩታ ጠላትና ወዳጆቿን አሁን ላይ የለየች ይመስላል። ግልጽ እየወጡ ይገኛሉ ማለት ነው። ምክንያቱም ከዚህ በፊት ሲሰሩ የነበሩት ውስጥ ውስጡን ነበረ ወይም በሴክሬት መንገድ ነበረ የሄርሜላ ደጋፊ ሆነው ነገር ግን አክት ሲያደረጉ የነበሩት የሩታ ደጋፊ እንደሆኑ ነበር። አሁን ላይ ሩታ ጠላቶቿን በግልጽ ያወቀች ይመስለኛል ማለት ነው። እንግዲህ ሁላችሁም እንዳያችሁት በትናንትናው ዕለት ሄርሜላ በስተመጨረሻ ብዙ ነገር ካሉ በኋላ የቪዲዮ በስተመጨረሻ አካባቢ የፍቅር ጥያቄ ማቅረቧ የሚታወስ ነው። እንግዲህ አብርሽ አፈቅራለሁ ስትል ነበር የነገረችው። በሚገርም ሁኔታ እንግዲህ አብርሃም በጣም ነበር የደነገጠው። ምክንያቱም በዚህ ሰዓት እንደዚህ አይነት ጥያቄ ይመጣል ብሎ አልጠበቀም። የፍቅር ስሜቱ እንዳላት ያውቃል። ከዚህ በፊትም ብለንዋል። አብርሃም ሄርሜላ እንደምታፈቅረው ያውቃል፣ ግልጽ ነው። እሱም ስሜት እንዳለው ከዚህ በፊት ተነጋግረንበታል። እናንተም ብላችሁኛል፣ ስሜት አለው ለእሷ። ነገር ግን ይሄ ጥያቄ የመጣበት ሰዓት ታይሚንጉን የጠበቀ ሰዓት አደለም። ምክንያቱም አብርሃም በዚህ ሰዓት ልጁን ለማየት ከሩታ ጋር ሰጣ ገባ ውስጥ ባለበት ሁኔታ እንደዚህ አይነት ጥያቄዎች መምጣታቸው አብርሃም ላይ ጉዳት ሊያደርሱ ይችላሉ፣ ወይም ከሩታ ጋር ያለውን ግንኙነት ሙሉ በሙሉ ሊቆራረጠው ስለሚችል ሩታ ልትቆርጥበት ስለምትችል እንግዲህ ታይሚንጉን አልጠበቀም፣ ወይም እሱ ደንግጧል በዚህ ጥያቄ ማለት ነው። ምክንያቱም በአደባባይ ነው የጠየቀችው። እንግዲህ እንደተሰማው ከሆነ አብርሃም ይሄን ጥያቄ አልተቀበለውም፣ ወይም የሄርሜላን የፍቅር ጥያቄ አልተቀበላትም ማለት ነው። አብርሃም አሁን ላይ አልችልም፣ እንደዚህ አይነት ጥያቄዎችን ማስተናገድ አልችልም። ለአንቺ ስሜት ተጠነቀቃለሁ። እኔ ማይሽ እንደ ንጹሕ ጓደኛ ነው ወይም የፍቅር ጥያቄሽን በዚህ ሰዓት ልቀበልሽ አልችልም እኔ እንደ ንጹህ ጓደኛዬ እንደ ንጹህ ቤስት ፍሬንድ ነው የማይሽ እንጂ አንቺን አንድም ቀን በፍቅር ሁኔታ አይችሽ አላቅም። በፍቅር ዓይን አይችሽ አላቅም። ጥያቄው በጣም አስደንግጦኛል። በዚህ ሰዓት እንደዚህ አይነት ጥያቄ ማምጣት አልነበረብሽም። የፍቅር ጥያቄውንም ልቀበል አልችልም። አንቺ ንጹህ ጓደኛዬ ነሽ፣ ንጹህ እህቴ ነሽ ብሎ ነው የመለስላት። እንግዲህ አብርሃም በጣም ኮንፊውዝ ሆኖ ነበረ። እንግዲህ በአጠቃላይ ግን የፍቅር ጥያቄውን እንደማይቀበላት እና እሷንም በንጹህ ጓደኝነት እንደሚያየት ነው የነገራት ማለት ነው። ሄርሜላ እንግዲህ በጣም ስታለቅስ ነበረ። በጣም ስሜቷን አስሬ ስገልጽለት ነበረ። ካለሱ መኖር እንደማችልና ና የፍቅር ስሜት እንዳላት እንግዲህ እየነገረችው ነበረ ደጋግማ ደጋግማ። በእንባ የተሞላ ንግግር ነበረ ስታደርግ የነበረው ሄርሜላ። በሚያሳዝን ሁኔታ እንግዲህ አብርሃም ይሄን ጥያቄ ሙሉ በሙሉ ሪጀክት አድርጎታል፣ አልተቀበለውም ማለት ነው። ምክንያቱም ይሄ ጥያቄ የመጣበት ሰዓት ትክክል አይደለም በአንድ በኩል ሁለተኛ እሱ ሙሉ በሙሉ አሁን ላይ እያሰበ አደለም። መሀል ላይ ነው የቀረው፣ ወይ ከሄርሜላ ጋ አልሆነም፣ ወይ ከሩታ ጋር አልሆነም። በዚህ ጋ ደግሞ ሩታ ልጅን አላሳይም ስላለችው ልጁ ኮንፊውዝ ሆኖ ነው ያለው። እንግዲህ ሄርሜላ የፍቅር ጥያቄ ያቀረበችበት ሰዓት ትክክለኛ አደለም። ይህን ተከትሎ እንግዲህ አብርሃም ጥያቄዋን ሊቀበዳት አልቻለም። እህቴ ነሽ ወይም ንጹህ ጓደኛ ሲልነበረ ሲል ነበረ የመለሰላት ማለት ነው። እንግዲህ በአጠቃላይ ዛሬ ትመለከቱታላችሁ ቪዲዮን። ወደ ሁለተኛው መረጃ ስናልፍ እንግዲህ የሩታና የአብርሃም የፍርድ ቤት ኬዝ እንግዲህ ከዚህ በፊት በሩታ እርግዝና ምክንያት ቀኑን ማራዘማቸው የሚታወስ ነው። ከዚህ በፊት አብርሃም ለምኗት እንግዲህ እስከምትወልጂ ድረስ ይህን ኬዝ እናቆየውና ለፍርድ ቤት ማመልከቻ አቅርቢና ከሁለትሽ በኋላ ኬዙን መቀጠል እንችላለን፣ የፍቺ ፕሮሰሱን መቀጠል እንችላለን፣ ክርክራችንን መቀጠል እንችላለን ብሏት ነበረ። እንግዲህ ይሄ ቀን አሁን ላይ እየመጣ ይመስላል። ምክንያቱም የሩታ ኬዝ ዳግም ወደ ፍርድ ቤት እንደሄደና ዳግም መቀስቀሱን ሰምቻለው። የአብርሃምና የሩታ የፍርድ ቤት ኬዝ ዳግም ተቀስቅሷል ማለት ነው። ከዚህ በፊት ሩታ ማመልከቻ አስገብታ በሁለቱ ስምምነት መሰረት ሩታ እስክትወልድ ድረስ ይሄ ኬዝ እንዲቆይ ቀነ ቀጠሮ አስቀምጠው ነበር በፍርድ ቤት ትዕዛዝ መሰረት። አሁን ላይ ግን ያ ቀን መድረሱንና ዳግም ይሄ ኬዝ መቀስቀሱን ሰምቻለው። ሩታ እያለች ያለችው ከአብርሃም ጋር ፍቺ ይፈልጋለው እያለች ትገኛለች። በዚህም ከዚህ በፊት የመጥሪያ ወረቀት ሰጥተው አብርሃም ፍርድ ቤት ደርሶ መፈረሙና የመጀመሪያ ቃሉን መስጠቱ የሚታወስ ነው። አሁን ላይም ይሄ ፕሮሰስ አሁን ወደሚቀጥለው ደረጃ አልፏል ማለት ነው። የሩታና የአብርሃም የፍርድ ቤት ኬዝ አሁን ላይ ወደ ክርክር ሊያመሩ ተዘጋጅተዋል ማለት ነው፣ ወይም ቀነቀጠሮ ተሰጥቷቸዋል ማለት ነው። ከዚህ በኋላ እንግዲህ የአብርሃምና የሩታ የፍቺ ኬዝ ይቀጥላል ማለት ነው። እንግዲህ ሩታ ይህ ነገር ካላቋረጠችው ሙሉ በሙሉና ሽማግሌ በመሀል ገብቶ ነገሮችን ካላበረደ ሩታና አብርሃም አሁን ላይ ሊለያዩ ይችላሉ በፍርድ ቤት ፊርማ መሰረት ማለት ነው። ምክንያቱም ፍርድ ቤቱ የሰጣቸው የጊዜ ቀጠሮ አጭር እንደሆነ ሰምቻለሁ። እንግዲህ ሁላችሁም እንደምታውቁት ፍርድ ቤት ቀጥታ አይወስንም። ይህን ነገር በመጀመሪያ እንዲስማሙ በሽማግሌ እንዲታይ ፍርድ ቤቱ ያዛል። ከዛ በኋላ ነው እንግዲህ ፍርድ ቤቱ ጣልቃ ገብቶ ውሳኔ የሚሰጠው ማለት ነው። መጀመሪያ የሽማግሌ ፕሮሰስ ይኖራል ማለት ነው። ይህም በፍርድ ቤት ትዕዛዝ ነው የሚሆነው። ከሁለቱም ሰው ሰው ይመረጥና ከአብርሃምን በኩል ከሩታም በኩል ሰው ተመርጦ የሽምግልና ጊዜ ይካሄዳል። በዛ ሽምግልና የማይስማሙ ከሆነ ነው ፍርድ ቤቱ ወደ ውሳኔ የሚገባው ማለት ነው። እንግዲህ አሁንም ቀጠሮ የተሰጠው ይህን የሽምግልና ውሳኔ ለመስጠት እንደሆነ ሰምቻ አለው። ይሄ የሽምግልና ውሳኔ ከፍርድ ቤቱ ከተሰጠ በኋላ ሁለቱም ወደ ሽምግልና ይገባሉ ማለት ነው። የሚስማሙ ከሆነ ይቀጥላሉ፣ የፍርድ ቤቱ ኬዝ ይቆማል። የማይስማሙ ከሆነ ግን የሁለቱ የፍቺ ውሳኔ በፍርድ ቤቱ የሚጸድቅ ይሆንና ወደ ፊርማ ይገባሉ ማለት ነው። እሱ ብቻ አይደለም እንግዲህ አሁን ላይ ከሄርሜላ ላይ የፍቅር ጥያቄ ጋር ተያይዞ እንግዲህ አብርሃም ይህን ነገር ሪጀክት አድርጎታል። ይሄ ነገርም ጥሩ ነገር ነው ለአብርሃም ከይዙን በደንብ ወደ እርቅ እንዲሄድ ያደርገዋል። ሩታ እንግዲህ እሺ የምትል ከሆነና ሩታ በሀሳቡ የምትስማማ ከሆነ ወይም በእርቁ የምትስማማ ከሆነ ማለት ነው አለበለዚያ ግን የፍርድ ቤት ኬዝ እየተካሄደ አብርሃም ከሄርሜላ ጋር ያለውን ግንኙነት የሚቀጥል ከሆነና የሚያጠናክር ከሆነ ሩታ እዚህ ነገር ላይ ልትወስንበት ትችላለች። ኢቭን ኢቭን በወንጀል ራሱ በትዳር ላይ ትዳር በሚል ልትከሰው ትችላለች። ብዙ መብቶቹንም ልትነፍገው ትችላለች ማለት ነው። እንደዚህ አይነት ኬዞች እንዳሉ ሰምቻለው ማለት ነው። በአጠቃላይ ያሉት መረጃዎች እነዚህ ናቸው። አብርሃም የፍቅር ጥያቄውን አልተቀበለም። ሁለተኛው ደግሞ የአብርሃም እና የሩታ የፍቺ ፕሮሰስ ዳግም ተቀስቅሷል ማለት ነው። እነዚህ ጉዳዮች ነበሩ ያዝኩላችሁ። ቤተሰቦች አውራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰፖርትም ስለምታደርጉኝ በጣም አመሰግናለሁ። ቤተሰቦቼ ሁላችሁም ሰላም ሁኑልኝ። መልካም ጊዜ።